ሰላም ሰላም! የተወደዳችሁ እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ። እንግዲህ በዛሬ ቪዲዮችን ደግሞ ስለ ቀ እና ስለ ሸ እንመለከታለን። ሁላችሁም እንደተለመደው ደብተራችሁን አውጥታችሁ መከታተላችሁን እንዳትረሱ። ኦኬ፣ አሁን የዛሬ ትምህርታችን ቀ ቀ፣ ከዛ ደግሞ ማን አለች ሸ አለች። እየተጣመመ አስቸገረኝ። እሺ ቀጥ አርጋችሁ እንደዚህ ያው በ ታረጋላችሁ ማለት ነው። ቀ በ። ኦኬ፣ እንዴት ነበር የመማር ማስተማር ሂደታችን? መጀመሪያ ፊደላቶችን እንጽፋለን፣ ከዛ ሶስት ሶስት ቃላቶችን እየመሰረትን ስምንቱንም ፊደላቶች እናያለን ማለት ነው። ኦኬ እሺ። ከዛ ቀ በሚለው ቀ በሮ ቀበሮ ማለት ይቻላል? ቀ ቀጭን ቀጭን ቀጭን ማለት ትችላላችሁ። ን ቀን ቀን ቀን ማለት ይችላላችሁ ማለት ነው። ኦኬ በበስ እኔ ደግሞ በበግ ማለት ይቻላል? በግ በግ ማለት ትችላላችሁ። በሬ ማለት ይቻላል። በ በሬ በሬ ማለት ትችላላችሁ። ከዛ ደግሞ በቅሎ በ በቅሎ ማለት ይችላላችሁ። ያው አብዛኞቹ የቤት እንስሳቶች ናቸው ማለት ነው። ኦኬ ከዛ ደግሞ ማንን እናያለን? ሁለተኛ ፊደሎች ማለት ነው። ሁለተኛ ፊደል ቁ እና ቡ ማለት ነው። ቁን ስንጽፋት ይችን ትመስላለች። ቁ ለምሳሌ ቁጥር ማለት ይቻላል። ቁ ቁጥር ቁ ቁና ቁና ማለት ይቻላል። ቁ ቁመት ማለት ይቻላል ማለት ነው። ከዛ ወደ ቡ ስንሄድ ደግሞ ቡ ይችን ትመስላለች ቡና ቡና ቡግር ቡግር ቡቃያ ቡቃያ ማለት ትችላላችሁ ማለት ነው። ኦኬ አሁን ማን የሚቀረን ሶስተኛ ፊደሎች ማለት ነው። ሶስተኛ ፊደል ማነች? ቂ። ኦኬ ቂን ስናይ ደግሞ ደግሞ ጭም ማለት ይቻላል በቂ። በቂ ማለት ይቻላል። አ ረ አረቂ አረቄ ነው ብዙ ጊዜ የሚባለው ግን ደግሞ አረቂ ማለት ትችላላችሁ ማለት ነው። ግን እዚህ ላይ በቂ ስትል መጨረሻ ላይ ነው አረቄ ስትል መጨረሻ ላይ ነው። ቂ ሲል ግን በዚህ በኩል ነው ማለት ነው ቂም ይህኛውን ቂል ማለት ይቻላል። በነገራችን ላይ አረቂ የሚለውን ቀይረውና ቂም ማለት ይቻላል። ቂም ጥላቻ ማለት ነው። ወይም ደግሞ መጥፎ ነገርን አለመርሳት። ሰዎች በእናንተ ላይ የሆነ ነገር ሲፈጽሙባቸው ይህን በክፉ መመልከት ቂም ይባላል ማለት ነው። ኦኬ። ከዛ በቢ ደግሞ ቢ፣ ቢሮ፣ ቢሮ፣ ቢሮ፣ ቢላዋ፣ ቢላዋ ቢላዋ ከዛ ደግሞ ቢሮ ቢላዋ ቢራ ቢሮ ቢራ ቢሮ ቢራ ቢሮ ቢራ ቢሮ ማለት ትችላላችሁ ማለት ነው። ኦኬ አሁን ማን የሚቀረን አራተኛ ፊደላቶች ማለት ነው። አራተኛ ፊደላቶችማ እቺ ቃነች ቃነች ቃ ምን ማለት ትችላላችሁ። ቃሪያ ቃሪያ ቃሪያ ቃጭል፣ ቃጫ፣ ቃጫ ማለት ትችላላችሁ ማለት ነው። ከዛ ደግሞ ባ በሚለው ደግሞ ባ፣ ደግሞ ይች ነች ባ በሚለው ባህል፣ ባህል፣ ባርያ፣ ባ፣ ባሪያ ባህር ባህር ማለት ትችላላችሁ ማለት ነው። ከዚያ ወደ ስንት ነው የምንሄደው? ወደ አምስተኛ ፊደሎች። እኔ ደግሞ አምስተኛ ፊደሎች የሚገርሙ ናቸው። እቺ ቄ ነች። ቄስ ማለት ይቻላል። ቄስ ማለት ይቻላል። ቄጤማ ቄጤማ ማለት ይችላላችሁ። ቄጦ ቄጦ ቄጦ፣ በሌላ አባባል ቄጦ ማለት ቃሪያ ማለት ነው። ቄጦ ማለት ይችላላችሁ። ከዛ ቤ ማለት ደግሞ፣ ቤ ደግሞ ቤዛ፣ ቤዛ፣ ቤት፣ ቤ ቤርጎ ቤርጎ፣ ከዚህ የተሻለ ቃል ቤዛ ቤት ቤ ቤ ቤ ቤ ቤ ሌላ ትሰሩልኛላችሁ። እኔ ግን ቤርጎ ኦኬ፣ ቤርጎ ልለው ነው በቃ እናንተና ሌላ እናንተ ትሰሩልኛላችሁ። ቤርጎ ቤርጎ ትላላችሁ ማለት ነው። ከዛ ወደ ምን ትሄዳላችሁ? ወደ ስድስተኛ ፊደል ነው የደረስነው አይደለ? ስድስተኛ ፊደል ማነች? ቅ ቅ መ ም ቅመም፣ ቅ ጠ ል ቅጠል፣ ቅ ን ድ ብ ቅንድብ ማለት ትችላላችሁ ቅመም፣ ቅጠል፣ ቅንድብ ቅንድብ ማለት ትችላላችሁ። ከዛ በብ ደግሞ ብ፣ ብር፣ ብናኝ ብናኝ ብናኝ ከዛ ደግሞ ብል፣ ብር፣ ብናኝ፣ ብቅል ብቅል ማለት ትችላላችሁ። ብቅል ማለት ትችላላችሁ። ከዛ ማነው የቀረን? ሰባተኛ ፊደሎች ማለት ነው። ሰባተኛ ፊደሎችን ስንሰራ ቆ፣ ቆነች፣ ቆጮ ማለት ትችላላችሁ። ቆጮ፣ ቆረጠ፣ ቆረጠ ማለት ይችላል። ቆመ፣ ቆመ ማለት ትችላላችሁ ማለት ነው። በቦ ስትመጡ ደግሞ ቦ ቦታ ማለት ይቻላል። ቦታ ቦቃ ማለት ይቻላል። ቦ ቦረና ማለት ትችላላችሁ ማለት ነው። ቦረና ማለት ትችላላችሁ። ከዛ በስምንተኛ ፊደሎች ማለት የሚቀሩ ስምንተኛ ፊደል ይቺ ቋ ነው የምትሆነው። ቋ እሺ ቋሚ ማለት ይቻላል። ቋንቋ፣ ቋንቋ ማለት ይቻላል። ቋጥኝ፣ ቋጥኝ ማለት ይቻላል። ቋጥኝ ማለት ዋሻ ነገር ነው፣ ሮክ ወይ ደግሞ ትልቅ ድንጋይ ነው ቋጥኝ የሚባለው ማለት ነው። ከዛ ወደ ቧ ስንሄድ ደግሞ ቧ፣ ቧንቧ፣ ቧ እሺ፣ ቧንቧ። አቧራ ማለት ይቻላል አቧራ አቧራ እሺ። ቧ ቧንቧ፣ አቧራ። በቧ ሶስተኛ ፊደል እናንተ ትመሰርቱልኝ ያላችሁ ብዙ ቃላቶች አሉ። በነገራችን ላይ እኔ በቅጽበት ይሄን ሁሉ ማስታወስ ይከብደኛል። ምክንያቱም ያው ለእናንተ ጊዜ ላለመያዝ ነው። አቧራ፣ ቧንቧ፣ ቱባ ነው የሚባለው። ስለዚህ ይሄ ለእናንተ ልተውላችሁ፣ ግድ የለም በቧና ሌሎችንም ከዚህ በላይ ምሳሌዎችን ደግሞ ሰርታችሁ በቴሌግራም በዋትሳፕ እና በኢሞ ማሳየት ትችላላችሁ ማለት ነው። ከዚህ በተረፈ ደግሞ ተማሪዎች በአጭር ጊዜ መጻፍና ማንበብ እንዲችሉ በውስጥ መስመር እያስጠናን ስለምንገኝ የእድሉ ተጠቃሚ መሆን ትችላላችሁ ማለት ነው። ቴሌግራም ላይ፣ ዋትሳፕ እና ኢሞ ላይ ታናግሩን እና በሚት አፕሊኬሽን አለ። በቪዲዮ በደንብ በአካል ያላችሁ እስከሚመስላችሁ ድረስ ቆንጆ አድርገን በአጭር ጊዜ መጻፍና ማንበብ እንዲችሉ እናግዛችኋለን ማለት ነው። ስለዚህ እድሉን ተጠቀሙበት። ለዛሬ የነበረን ቆይታ ይሄን ይመስላል። ከዚህ ላይ የጎደሉትን እናንተ አስተካክሏቸው፣ ማለትም አስተካክሏችሁ ስላችሁ እኔ ለምሳሌ ሶስት ሶስት ነው አይደል የሰጠኋቸው ሶስት ሶስት ቃላቶችን እናንተ ደግሞ የበለጠ ከዚህ በላይ ምሳሌዎችን ሰርታችሁ አሳዩን ማለት እፈልጋለሁ። እዚህ ጋር ምን ብዬ ጽፍላችኋለሁ? አመሰግናለሁ፣ አመሰግናለሁ ብያችኋለሁ። ሰላማችሁ በያላችሁበት ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።